የአማራ አማራ ፋኖ ብሔራዊ ኃይል ደቡብ ቀጠና አሳምነው እዝ ፋኖዎች ከናዝሬት ከተማ በጣም በቅርብ ርቀት ላይ መስፈራቸው ተነገረ። ከናዝሬት ከተማ በ30 ኪሎ ሜትር ርቀት ላይ የፋኖ ፋኖ ጦር ግዙፍ ኃይሉን ማደራጀቱም ተነግሯል። ይህም አገዛዙ ሪፖርት ደርሶት በእጅጉ መደናገጡ ነው ለማወቅ የተቻለው። መረጃውን በስፋት ታደምጣላችሁ። በምስራቅ ጎጃም ዞን ዋና መቀመጫ ድብረ ማርቆስ ሌሊቱን ውጊያ ተደረገ። በከተማዋ ለሁለተኛ ቀን የቀጠለ ውጊያ የተደረገ ሲሆን በተለይም በከተማዋ በንጉስ ተክለ ሃይማኖት አደባባይና በቤተ መንግስት ካምፕ ዙሪያ ከፍተኛ የተኩስ ልውውጥ ሌሊቱን እንደነበር ለማወቅ ተችሏል። በዚህም የሻለቃ አመራሩ መገደሉን ነው ለማወቅ የተቻለው መረጃውን በስፋት ወደ እናንተ ይዘናል። የኢፌዴሪ ምክትል ጠቅላይ ሚኒስተር ተመስገን ጥሩነ የአማራ ህዝብ ተላላኪ ነው ሲሉ ተናገሩ። ተመስገን ጥሩነህ በትናንትናው ዕለት የአማራ ህዝብ ተላላኪ ነው፣ ፋኖም ገረድ ነው ሲሉ በይፋ መናገራቸው መላው ኢትዮጵያውያንን አስቆጥቷል። ጉዳዩን በስፋትና በዝርዝር ወደ እናንተ የማደርስ ይሆናል። ሚካኤል ደብረ አካባቢ ትናንትና በነበረ ከባድ ውጊያ በርካታ የመንግስት ወታደሮች ሞትና ቁስለኛ ሆኑ። ቁስለኞችና ሞቶችም ወደ ማክሰኝትና እንፈራንዝም እየተወሰዱ መሆናቸው ታውቋል። አሁን ሚካኤል ደብረን ፋኖ እንደተቆጣጠረ ነው። ዙሪያውን ግን ውጥረቱና ውጊያው ቀጥሏል። መረጃውን አጋራለሁ። ጤና ይስጥልን አድማጭና ተከታታዮቻችን፣ ይህ አዶኒ ኒውስ ነው። ዛሬ መስከረም 26 ቀን 2018 ዓ ም በሳምንቱ መጀመሪያ ሰኞ የኮለ ቀን መረጃዎችን እጂ ወደ እናንተ መጥቻለሁ። ለአዶኒ ኒውስ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የዱል ምልክቱን በመጫን የቻናላችን ቋሚ ተከታታይና ቤተሰብ እንድትሆኑ እንጠይቃለን። እንደተለመደው የተረጋገጡ ሀቀኛ እውነተኛ መረጃዎችን በፍጥነት በየቀኑና የሳታቱ ልዩነት ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩን ታላቁን የአማራ ሕዝብ ተላላኪ ነው ሲሉ ተናገሩ። ተመስገን ጥሩን ባህር ዳር ከተማ ላይ በነበረ ዝግጅት እና የመረቃ ፕሮግራም ላይ ነው ታላቁን የአማራ ሕዝብ ተላላኪ ሲሉ የተናገሩት። ተመስገን ጥሩን በእርግጥ ወደ ፖለቲካ ከገባ ጊዜ ጀምሮ ከተራ የጥበቃ ሰራተኝነት ጀምሮ በመላላክም የሚታወቅ ሰው እንደሆነ ጓደኞቹ ይመሰክራሉ። ተመስገን ጥሩነ በፊት ለወያኔ አሁን ደግሞ ለብልጽግና ከሚላላኩ ባለስልጣናት መካከል ግንባር ቀደሙ ሲሆኑ የአማራ ህዝብን ለዚህ ሁሉ መከራና ግፍም አሳልፈው እየሰጡ ሰው ናቸው። ተመስገን ጥሩን አሁን ምክትል ጠቅላይ ሚኒስትር ሆነው ከአብይ አህመድ እግርግር ስር የሚንቀሳቀሱ ከዚህ በፊት ደግሞ የ የኢንሳ ዋና ዳይሬክተር እያሉ የአማራ ህዝብን በብዙ ያሰቃዩ፣ ያስጨፈጨፉና በተለይም ስመጥር የአማራ ፖለቲከኞችን፣ ጋዜጠኞችን ያሳፈኑ፣ ያስረሸኑ እንዲሁም አድራሻቸውን ያስጠፉና ያስደበደቡ ሰው ናቸው። ተመስገን ጥሩነ ተላላኪነትን በግፍ የተቀበለ በተላላኪነት ምልክት ተደርጎ ሊወሰድ የሚገባ ሰው ነው። በራሱ ማሰብ የማይችል የራሱም አቋም የሌለው አመራር ነው። ታዲያ ተመስገን ጥሩነ ባህር ዳር ከተማ ላይ ተገኝቶ ፋኖን እና የአማራ ህዝብን የሻቢያና የወያኔ ተላላኪ ናችሁ፣ ትናንትና ስትዋጉት የነበሩን ወያኔን አሁን አዝላችሁ ልታምጡብን ነው በማለት ታላቁን ህዝብና ታላቁን የነጻነት ታጋይ ፋኖን በተላላኪነት ሲፈርጁ ተሰምቷል። ብርግጥ እንኳን ስድባችሁን ቀርቶ በገፊ ያዘመታችሁብን ሰራዊትና ታንክ እንዲሁም መድፍና ድሮኖችን እየመከተ ያለው የአማራ ህዝብ በነበር ሊያስቀራችሁ አስራአንደኛው ሰዓት ላይ ደርሷል ሲሉ ነው ጉዳዩ ላይ አስተያየት የሰጡ የህዝብ ተወካዮች

ተመስገን ጦር በባህር ዳር ከተማ የሚገኝ ሲሆን በትናንትና ዕለት በዙሪያ የነበረው ውጊያ ተከትሎ በከፍተኛ ድንጋጤ ዛሬ ከባህር ዳር ሳይወጣ እንዳልቀረ ነው እየተነገረ የሚገኘው። በሌላ መረጃ ግዙፍ የአማራ ፋኖ ጦር ከኦሮሚያ ክልል ናዝሬት ከተማ በቅርብ ርቀት ላይ መስፈሩ አነጋጋሪ ሆነ። ከናዝሬት ከተማ በ30 ኪሎ ሜትር ርቀት ላይ የሚገኘው ጦራችን የሞጆን አዲሱን የፍጥነት መንገድ በደቂቃዎች ልዩነት አፈፍ ማድረግ የሚችል ግዙፍ የአማራ ፋኖ ብሔራዊ ኃይል ብርጌት ክፍለ ጦር መጥቷል ሲሉ ነው ምንጮቻችን የገለጹትም። አድማጭ ቤተሰቦቻችን፣ ይህ የፋኑ ግዙፉ ኃይል የናዝሬት ከተማን በሞርተር ቀለበት ውስጥ ማስገባቱ ነው ለማረጋገጥ የተቻለው። የሞጆን አዲሱን የፍጥነት መንገድ በሰዓታት ልዩነት ውስጥ መቆጣጠር የሚችል ግዙፍ የፋኑ ኃይል ነው ወደ ናዝሬት ከተማ እየተጠጋ ያለው ሲሉ ምንጮቻችን ገልጸዋል። እንዲህ አይነት መረጃዎች ለሚዲያ የሚወጡ ባይሆንም ነገር ግን አገዛዙ የመረጃ ቀድሞ ስላለው በእጅ ሲጎ መደናገጡ ነው እየተነገረው። ናዝሬት ከተማ ላይም ተጨማሪ ወታደር ሊያሰፍር እንደሚችል ምንጮቻችን ገልጸዋል። በሌላ መረጃ በምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ ሌሊቱን ውጊያ ተደረገ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዝቀኝ ጌታ የወፍታ ንጉስ የስድስተኛ ክፍለ ጦር የብረኛዎች በለሙተራ በሌሊት ደብረ ማርቆስ ከተማ በመግባት መሀል አደባባይ መስከረም ሆቴልና ቤተ መንግስት ዞን አስተዳደር ላይ በመሸገው የአገዛዙ ሰራዊት ላይም ጥቃት መፈጸማቸው ተነግሯል። በተወሰደው እርምጃም ከፍተኛ አመራርን ጨምሮ በርካታ ወታደ የተገደሉ ሲሆን አንድ የሻለቃ አዋጊ ሻለቃ ይመር የተባለ ሰውም በዚህ ውጊያ ስለመገደሉ ነው የመረጃ ምንጮቻችን የገለጹት። አድማጭ ቤተሰቦቻችን በአማራ ክልል የተለያዩ ቦታዎች ላይ አሁንም አልፎ አልፎ የተኩስ ልውውጦችና ውጊያዎች የተደረጉ ነው። በማዕከላዊ ጎንደር በለሳ ቀጠና በሚካኤል ደብር ዙሪያ ለሁለተኛ ቀን የቀጠለው ውጊያ ዛሬም እየተደረገ ሲሆን የፋኑ ኃይሎች አሁንም ሚካኤል ደብርን እንዳላስደፈሩ ለማረጋገጥ ተችሏል። በቀጠናው እየተደረገ ያሉ ውጊያ ተከትሎ የመንግስት ወታደሮች ከፍተኛ ጉዳትን እያስተናገዱ በመሆናቸው በርካታ ቁስለኞች ወደ ማክሰኝት፣ ጥንፈራንስ እና አዲስ ዘመን ከተሞች ሲወሰዱ ማየታቸውን ምንጮቻችን ገልጸዋል። ይህ አገዛዙ ኃይል በሜካናይዝድ ኃይል የታገዘ በሶስት አቅጣጫ ወረራ ቢፈጽምም ፋኖቹ ግን እስካሁን አልተበገሩም። አድማጮቻችን፣ ለዚህ ሰዓት ለዚህ ዕለት የመረጥነው መረጃ ይህን ይመስል ነበር። ዳግሞ ወደ እናንተ መለሳለሁ። እስከዚያው ድረስ ግን ቸር ሆኖ